ነው የሆነ ሲርበኝ እንደዚህ በጣም ብዙ ምግብ የሆነ ተደርድሮልኝ ደስ ያለኝ እንደዚህ እየመረጥኩ መብላት ነው። ሞት ቺክን ቺክን አለ። ሰላም ሰላም የኔዶች፣ እንዴት ናችሁ? የቤቴ ኦፊሻል ቤተሰቦች ዛሬ በአንድ አዲስ ነገር መጥቼ እላችኋለሁ። ባለፈው ቪዲዮ እንዳያችሁ ሚኪሌን ፍራንክ አድርጎኝ ነበር፣ ያውም ደግሞ እንደዛ በሚያስደነግጥና በሚያበሳጭ ሁኔታ እና ያው እኔ የእናንተ ቤተሰብ አላሳፍራችሁም፣ የመልስ ምትል ዛሬ ፍራንክ ላረገው መጥቻለሁ። ከማን ጋር የመጣሁት? ከናቲ ጋር እጎብዬ ነው እንዴ ነው ማንከብ አለሎ እኔንም እበላለሁ ያንንም እበላለሁ። በቃ አታስብ። ያው እንግዲህ ናቲን እንዳያችሁት እ እ ቆረጥ አጥሟለሁ። ስለዚህ ዛሬ ሚኪን እዚህ እንጠራዋለን። በጣም አሪፍ ፍራንክ አስበናል። እንግባ ነው ወደ ውስጥ ደግሞ አብረን እንዳያለን። ተከተሉ፣ እንግባ ሰላም ሰላም ቤተሰብ እንግዲህ በድጋሚ ሰላም እያልናችሁ ነው። እንዴት ናችሁልኝ? ያው ዛሬ ሚኪን ፕራንክ ለማድረግ ነው የተገናኘ ነው። ሚኪን እንዴት ነው ፕራንክ የምናደርገው የሚለው ነገር በጣም እያሳሰባችሁ እንደሆነ አይ ነው። አሁን ምንድን ነው የምናደርገው ይመስላችኋል? ሚኪን ደውዬለታለሁ? እየመጣው ነው ብሏል። አሁን እየመጣ ነው። ከዛ ሲመጣ ቁጭ ይላል ምናምን። ተረጋጋ፣ በጣም ርቡኛል ምናምን ምግብ እንብላለዋለን። ከዛ ይመጣል፣ ወይተሩ ይመጣል። የራሳችንን ሰው ወይተር አዘጋጅተናል ከዚህ ጋር ደግሞ ጋርዳ አለን ምናምን አንሰማው። ከዛ ምድር የምናደርገው በጣም ብዙ ውድ ውድ የተባሉትን የቤቱ ስፔሻል ምግቦች እናዛለን። አዝዤ የመግቡን ዋጋ ጠይቃለሁ። ከዛ ልታጠብየው ይወጣለው ማለት ነው። ከዛ አስተናጋጁ ይመጣል። ከዛ ያው ከሚኪ ጋር ያለው ተቀጣና ያለ አልከፍልም ማለት አይቀርም። አልከፍልም ሲል ደግሞ ያው ጋርዳችን አለ አንጠልጥሎ ሊያስወጣ ሲል ያው ፍራንክ መሆኑን እነግረዋለን። ቀለል ያለች ፕራንክ ነው ያሰብነው። ያው እንግዲህ የመስምት እንዲሆን ነገር ነው። እዚህ ጋር አንድ ካሜራ አለን፣ እዛ ጋር ደግሞ አንድ ሁለት ካሜራ አለን። አንድ ክሎስ ፊቱን በደንብ እንድናገኘው፣ አንድ ደግሞ ሙሉ ዋይድ ነው። አብራችሁን ቆዩ ናትይ ስለዚህ እሺ ጋይ ሳውን ወደ ሚኪ እንዳውላለን ማለት ነው።

በቃ ሁሉንም አምጣልኝ። የሚጠጣ ሲመጣ እንደኛ በየሱስ በጣም ነው የራበኝ። የሆነ ሲርበኝ እንደዚህ በጣም ብዙ ምግብ የሆነ ተደርድሮልኝ ደስ ያለኝ እንደዚህ የመረጥኩ መብላት ነው። ሙዴ እንደዛ ነው እሱ ማምረት አሪፍ ከሆነ ግን

ገ ነገር ስጋ በጣም ነው የምወደው፣ ለዛ ነው አዎ። ላይ በቃ ደስ ይላል። አሁን ቤቱ ግን አልተወደደ። አያ ቤቱ ሌክዠሪ ነገር ነው። ለዛ አይ ነው ሌክዠሪ ነው። አይ በቃ ክፍያ ነበርና ስለገበልኝ ኧረ ዝም በይ። አሁን ነው እኔ አስተናጋጅ መጀመሪያ ምግቡ ስራ እንዴ ነው? ትናንትና ነው የሆነ ስራ ነበርና ፕሮሞሽን አስገቡልኝ። ከዛ ያው ብዙ ሰው አይ ግን በጣም የገረመኝ ማለት ነው፣ አንቺ በጣም ውድ ነው እንትናቸው። ያንን ክልድ ነው ማለት በርገር ፒዛ ከዚህ በታች አለ። እንጃ እኔ አጋጥሞኝ አያውቅም። ለምን እንደሆነ አላውቅም፣ እንደዚህ እንትን ብዬሽ አላውቅም። ምናምን አዝዤ ምናምን አላውቅም። ግን በቃ ምግብ የሆነ ጠረጴዛ ሲሙላ ፀድ ነው፣ በቃ ትጨርሻለሽ። እራሱ ብቻዬን እበለዋለሁ። የእምር የእምር አልፈልክም አልፈለክም መብላት? ቢቲ አይ ራኒ ይበላሉ። ለማንኛውም እኔ በጣም እርቦኛል። እስከዛ ታጥቤ ልምጣ እሺ? ታጥቤ ልምጣና እንትንላሉ አይሽ እሺ። ሄሎ ሉላ እንዴት ነሽ? አለሽልኝ እንዴት ነው አለን አለን

እኔ የምልሽ ቤታችሁ ጎዳር ማለት እጠራሻለሁ። ቤተሰብ በጣም ነው የሚያስፈራው እውነት፣ ፕራንክ ማድረግ በጣም ነው የሚያስፈራው። እውነት እኔ ከልቤ በጣም እየጨነቀኝ ነው። ያው እሱም እንደምታዩት በጣም ተጨናንቀዋል። እየደወለ ነው ስልክ፣ የት እንደሚደውል እኔ እንጃ። ጋይስ እየደወለ ነው ይታያል። አሳይልኝ በእናትህ እየደወለ ነው በጣም ተጨናንቋል። እንትን ቆይ እነግርሻለሁ እነግርሻለሁ፣ ትምጣና ምንም ማድረግ አይቻልም፣ ስራው ነው። መጀመሪያ ያንን ፕራንክ ባያደርግ ኖሮ አሁን ይሄ ሁላ ነገር አይፈጠርም ነበር። ወይኔ በጌዛ እንዴት እንደተጨናነቀ ጋይስ አልገባችሁ።

አስር ጊዜ ጠጠቀስገኛንት ወታለች በለው ወታለች በለ። ከዛ በቃ ሂሳብ እንዲከፍል ምናምን ኮስተር ነገር በልበት ጓበልበት እንዳትቅለሰለስ ልውሌ እንዳታስበላኝ። እየደወለ ነው፣ ድጋም እየደወለ ነው። እየጠራ ነው፣ እየጠራ ነው። ወንድም ይቅርታ፣ እንትን ምግቡ ደርሷል። እሺ፣ ካላስቸገርኩህ ማስቀረት ይችላል ምግቡ። እሺ፣ ሪሲፕት ነው ሪሲፕት

በጣም ማሽ ገብተዋል። ትራንስፈርም ማድረግ አልችልም። ያን ያልካሽ እንትን ምንድን ነው የሚሻለው? በጣም ብዙ ብር ነው የመጣው። ቤቲ ቤቲ ሉላ አረ፣ በፈጠረ በቃ እሺ፣ ስማኝ በቃ፣ ከሌላ ሰው እፈልግልኝ። አረ በእናትህ በእናትህ እኮ ይኸውልህ፣ ስማኝ፣ አርጀንት ሆኖብኝ እኮ አርጀንት ሆኖብኝ ነው እኮ። ይኸውልህ፣ እኔ እኮ ዛሪ ማታ እመልስልሀለሁ እኮ አልኩኝ፣ እመልስልሀለሁ። ችግር የለም ምንድን ነው የማደርገው? አረ

ዝምብዬ ኖርማል ነገር አለ፣ ምትጠቀምበት። ስለዚህ እኮ ይኸውልህ እኔ ሲጀመር ሂሳብ ሳይኖርህ ገንዘብ ሳይኖርህ ማነዛዝ አለኝ። ሲጀመር የሌባ ፊት ነው ያለህ አንተ። ሲጀመር ቦታ እኮ ይኸውልህ አዳምጠኝ እኔን አዳምጠኝ መጀመሪያ ችግር የለውም፣ ግን አንዳንዴ ከማይደፈር ሰው ጋር እንደዚህ አይነት ሰጣ ገባ ውስጥ መግባት ትርፉ ይሄ ነው። ይሄ ማሳወቂያ ነው። አዎ እየተጨቃጨቁ ነው ጋይስ

አረ፣ በጣም ነው የሚገርሙት። እግዚአብሔርን አገኘሽኝ ሳት ገበያ እንደዚህ አረ ሳት ማለት አልገባሽም። በቃ ሲይዘኝ እዚህ ጋር ምናምን አንቺ ምን ያህል ሞራሪ ውድቅ እንዳለ እግዚአብሔር

ተኝኝ ተይኝ አጠይቅኝ ድጋሜ እንዳጠይቅኝ ድጋሜ እንዳጠይቅኝ እቺ በጣም ከባድ። በጣም ደስ ነገሮች ከዚህ ነው የሚመጡት ቤተሰቦቻችን። አንድ ማስታወስ የምንፈልገው ነገር አለ እሱም ምንድነው? ቅድም ፕራይስ ስንጠይቅ ሶስት ሺህ ሁለት ሺህ ምናምን እያልን ነበር። እሱ ነገር የቤቱ ዋጋ አይደለም ግን ምንድነው እሱን ለማስደንገጥ ከፍ ያለ ዋጋ መጥራት ስላለብን ነው እንጂ ቤቱ በጣም አሪፍ ፕራይስ ያለበት ቤት ነው። እየመጣችሁ ተጠቀሙ። ቆንጆ ቆንጆ ምግቦች አላቸው። ደግሞ በተጨማሪ ደግሞ ጎልደን ፓልም ይባላል ያው ፍራንክ አድርጋኛለች፣ አግኝታኛለች። በእርግጥ በጣም አታገኘኝም ብዬ ጠብቄ ነበረ፣ አግኝታኛለች። ስለዚህ ከዚህ በኋላ ፍራንክ አንደራረግማ አንደራረግም ግን እኔና ሚኪ ከዚህ በኋላ አብረን እንሰራለን፣ ቆንጆ ቆንጆ ቆይታ ይኖረናል ብለን እናስባለን። በጣም እንወዳቸዋለን። ቀጣይ ቪዲዮ ላይ ያበደ ነገር ይዘንላቸው ነው በጣም